ቀጣዩ የግዙፎች ጸብ ከምድር ከፍ ይላል። ይህን ያዙልኝና ነገሩ እንዴት ነው የሚለው እንመልከት። ዓለም አቀፍ ቲንክ ታንክ ቡድን የግንኙነት ሳተላይቶች በቴሌኮም በብሮድባንድ ኢንተርኔትና በሳተላይት ምስሎች ላይ ከፍተኛ የሆነ ተጽዕኖ አላቸው። ይህ ተጽዕኖ ደግሞ ከወታደራዊ ተልእኮ እስከ ሲቪል አቬሽን ስራዎች ድረስ እክል ሊፈጥር ይችላል። የነገሩን መነሻ ይህ ነው። የጀርመን መከላከያ ሚኒስትር ቦሪስ ፒስቶሪየስ በበርሊን ኮንፈረንስ ላይ ሩሲያ በሕዋ እያደረገችው ያለውን እንቅስቃሴ ያሰጋናል፣ ችላ ልንለው ከምንችለው ደረጃ በላይም ደርሷል አሉ። የብሪታንያ ስሞታም በሩሲያ ላይ ተሰማ። ባለፉት አስርት ዓመታትም ፈረንሳይና አሜሪካ የሩሲያና ቻይና የሕዋ እንቅስቃሴ ላይ ቅሬታ ሲያሰሙ የሳተላይት መጠለፍና ስለላ ስራ ይሰራሉ ብለውም ሲከሱ ቆይተዋል። የታይምስ ኦፍ ኢንዲያ ሐተታም ሳተላይት የሀገራትን ሁለንተናዊ ጉዳይ ይይዛልና ለስለላ ተመራጭ እየሆነ ነው። የህዋ ሳተላይት ባለሙያዎች እንደሚሉት የደህንነት ተቋማት የሌሎች ሀገራት ሳተላይቶችን እንቅስቃሴና መረጃ ማስተጓጎል ላይ ተጠምደዋል። የሩሲያ ሳተላይቶች ደግሞ ለምዕራባውያኑ የመገናኛ ሳተላይቶች በቅርብ ርቀት እንደመገኘታቸው ሲግናሎችን ማፈንና ማስተጓጎል ተሳክቶላቸዋል። ሩሲያ በታችኛው የኦርቢት ክፍል የቅኝት ተግባራትን የሚፈጽምና የወታደራዊ ሥራዎችን የሚከውን ሳተላይትን ተክላለች። ይሁን እንጂ ሳተላይቱ የደህንነት ሚስጢራዊ መረጃዎችን ይሰብስብ ወይም ወታደራዊ ስጋት ይሁን ለምዕራባውያኑ ግልጽ ሊሆን አልቻለም። ብቻ ስጋት እንደሆነ ተረድተዋል። የኔቶ ዋና ፀሐፊ ማርክ ሩተ ሩሲያ በስፔስ ወይም በህዋ ላይ የገነባቸው ያሉ የኑክሌር መሳሪያ እንድታቆም ጠይቀዋል። ይህ አይነቱም የህዋ የኑክሌር መሳሪያ ሳተላይቶችን ለማውደም ጥቅም ላይ እንደሚውሉ ይታወቃል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ግን አገራቸው በህዋ ላይ የኑክሌር የጦር መሳሪያ የመገንባት ፍላጎት እንደሌላት አስቀምጠዋል። ይሁን እንጂ ሩሲያ በ2024 በተባበሩት መንግስታት የጸጥታው ምክር ቤት የህዋ ኒክሌር የመገንባት እንቅስቃሴ የሚገድበውን ህግ ድምፅን በድምፅ በመሻር መብቷ ውድቅ ማድረጓ ይታወቃል። የአውሮፓ ሀገራቱ ስጋት በሩሲያ ላይ ትኩረት ያደረገው ከቅርበቷ አንጻር እንጂ በቻይናም ላይ ያነጣጠረ ነው ይላሉ የዓለም አቀፍ የደህንነት ጉዳዮችን ኢንስቲትዩት ተመራማሪው ጁሊያን ስዊዝ። ለአብነት ቻይና በዚህ ጊዜ አንድን ሳተላይት ወደ ሌላ ኦርቢት የሚገፋ ሮቦት መሰል ጦር መሳሪያን ሙከራ አድርጋለች። አገሪቱም በርካታ ገንዘብን በህዋ ምርምር ላይ ፈሰስ እያደረገች ነው። እንዲያውም ይላሉ ስዊዝ፣ ከቻይና አንጻር ካየን የሩሲያ የህዋ እንቅስቃሴ ብዙም ምድገት እየታየበት አይደለም። ቻይናውያኑ ምን እየሰሩ እንደሆነ አናውቅም። ነገር ግን በህዋ ላይ ብዙ ነገሮችን እየከወኑ እንደሆነ እናምናለን። በኋላ ጸጉራችንን ከማከክ ከወዲሁ በትኩረት ማስተዋል አለብንም የምዕራባውያኑ ስሜት ነው ለዚህም ይመስላል አገራቱ የህዋ እንቅስቃሴያቸውን ለማሳደግ ከፍተኛ ገንዘብ ይዘው እየተንቀሳቀሱ ነው ጀርመን ለሚቀጥሉት አምስት ዓመታት 42.2 ቢሊዮን ዶላር በጀት ይዛለች በ2025 ብቻም አገሪቱ 2.2 ቢሊዮን ዶላር ብታወጣም እያደገ እንደሚሄድ ግን የሀገሪቱ መከላከያ ሚኒስቴር መረጃ ይጠቁማል። ብሪታንያም በዚህ ዓመት ወታደራዊ በጀቷን በእጅጉ ከፍ አድርጋለች። ይህ ደግሞ የህዋ ወታደራዊ እንቅስቃሴን የሚያካትት እንደሆነ ይታመናል። ኔቶም በ2019 ያጸደቀውን ህግ አንቀጽ አምስት አቀባብሎ የሚጠብቅ ይመስላል። አንቀጽ አምስት እንዲህ ይላል፤ የአንድ ኔቶ አባል ሀገር ጥቃት የሁሉም ጥቃት ነው። በህዋ ላይ የሚደርሱ ጥቃቶችንም እዚህ ላይ ሊደምሯቸው ሳያስቡ አልቀርም። እናም እንደ ደህንነት ጉዳይ ተንታኞች ከሆነ ቀጣዩ የዓለም ውጥረትና የግጭት ምክንያት ከመሬት ከፍ ብሎ ወደ ህዋ ተሻግሯል።